እግዚአብሔር ታላቀ እንደዚህ አይነት ወንድ ይሰጣችኋል። የሚቆረቆረላችሁ ማለት ነው። ተቆርቋሪ ወንድ የሚሰጣችሁ እግዚአብሔርን ተደገፉ። ሰውን አትደገፉ ብላችሁ ጋይስ፣ ይህንን ነው እግዚአብሔር ምስክሬ ነው ብላችሁ። ሰውን አትደገፉ፣ እግዚአብሔርን ተደገፉ። እግዚአብሔር ይመልሳል፣ እግዚአብሔር ያዋረዳል፣ እግዚአብሔር ያንተባትባል። ኦኬ፣ ስድብ እግዚአብሔር በሌላ ይለውጠዋል። ከዚህ የበለጠ እንዳይመጣባችሁ የምታረጉትን ነገር ተጠንቀቁለት ነው

ይላችኋል። ፍራንክፈርት አንገትን ደፍተህ የምትኖርባት ፍራንክፈርት ማለት ይህን ፖለቲካ የሚባል ነገር እንድች ብላ ታወራት እንድች ብለህ ቀጥቅጠው ነው ልክ የሚያስገቡ ቀጥቅጠው። ሂዱ እንዴት ነሽ? ጉድ ሰማሽ? ጉድ ሰማሽ? ሂዱ ስደውልሽ ድማታነሽ ጉድ

ከዛም ሲጣለ እንኳንስ እንደሚስት አይደለም እኛ እንኳን እዚህ ጋር እንዲህ ስናደርግ እንደ ወገን እኮ ታውሉ ነው የምትውሉት። በሀገር ጉዳይ እንኳን ማለት ነው፣ በሀገር ጉዳይ። ይሄ ግን ሄዶ ወይ ሴቶች ፔክሱ ይጀምራል። ቁጭ ብሎ እሷ እንዲያርጋ፣ እሷ እንዲያርጋ፣ እሷ እንዲሆና፣ ወይ በእኔ አቅራቢያ ያሉትን ወይ ደግሞ ይሄንና የሆኑ ሰዎችን ከዛ ደግሞ ሲል ደግሞ ወንዶችን እንደሴት ጉድ ጉዴላ ጉዴላ ምንም አያውቅም። ጉዴላ ትላንታ ምን ከጫክ ምን ታውቃለች? ምን ነውር ታውቃለች? ምን ጥሩ ነገር ባል ምን እንደ ወደ ምንታውቃለች ሲጀመር ባሏ ጥሏት የሄደ ሴት ናትች። ሴት ጥሏት የሄደ ማለት ነው። ሁለት ልጅ አሳቅፏት ጥሏት የሄደ ናት። ልጆቿ እንኳን እነሳ ሳያውቁ ይኸው ሳምንት የሆናታል። ፍራንክፈርት መታ አብራበት በሱሳ አንደኛ፣ ሁለት ሱሳሞች ናቸው። አንደኛ ሱሳሞች፣ እሷም ታጨሳለች እሱም ያጨሳል። ተገናኝተዋል። ገባችሁ ስለዚህ እነዚህ ሰዎች ጤነኞች አይደሉም በቃ ሰበብ ነው የሚሆኑት ሰበብ ከዛ ደግሞ የምትላለች ጂጂ ኪያ ናት ጂጂ ኪያ ናት በሕይወቴ ጉዴላ ለዘበኝነት ለሀገርም ዘበኛ ሲሆን ነው የማውቀው ለሰፈርም ዘበኛ ሲሆን ነው የማውቀው ሀንግስ ይሰራ ነው የማውቀው ለዚህ ነው ደደብነቷ እኛማ እዚህ ሲመጣ እንኳንስ አይደለም አይደለም ወጥቶ ሰው ሊሳደብ አይደለም፣ ያ ስርዓት እንዲኖረው ቁጭ ብሎ መንጃ ፍቃዱን እንዲያጠና ሰው እንዲሆን ስለ ስራው እንዲያወራ ስለ ራሱ ህይወት እንዲያስብ ነበር። መጨረሻ ማጭበርበር የለመደ ሌብነትን የለመደ ቁጭ ስራ ሂድ ነው የናሱስብ እህትም

የአምስት ና የስድስት ዓመት ልጅ ጥለሽ ፍራንክፈርት ወንድ የምታሳድጂ ባል የአንድ ሴት ነሽ እ ሴቱን ለሴቶቹ ተያቸው። ጉዴላ ሴት አይደለም። ይሄ ባል ያንቺ አይደለም። ለነገሩ በየጫፍና በየምናምኑ እየተፈራሽ ማንነት የሌለሽ ጉዴላ እኮ ነሽ። ሴት ነሽ? ያንቺ ሴት ያለሽ ቀሚስ ቤቶቹን ሲያጠረጥር የዛኔ ተው አይባልም። ምንም ቢሆን ደህና ጊዜ አብራቸው አሳልፋቸዋል፣ ጥሩንም መጥፎንም አሳልፋቸዋል ብለሽ ብትገዥ እዚህ ቁጭ ዛሬ ነው ቁጭ ብለሽ

ማዋረድ የስራ ብሎ ተያይዞ እሱ እንኳን ሳይፈልግ ሲቀር አንችልሽ እስቲ እንዲበላቸው እስቲ እንዲያርግላቸው፣ ይኸው በፊት ለፊትሽ በፊት ለፊትሽ ወንድ ልጅ እንደዚህ በፊት ለፊት

ማንነት ሊኖር ይችላል። በሴትነታችን ብዙም ብዙ የሚያከቡናሉ። በኢትዮጵያዊነታችን ብዙ የሚያከቡናሉ። ሰማኒያ ማን ነው በቪዲዮ ያዘ የተባለው? እንኳን እንደዚህ አልተደበ አልተደበደበም። ቁጭ ብሎ አፉን ሲከፍት ነው አፉ እንደዚህ አንጋለው አንጋለው፣ ልክ ያስገቡት አንጋለው አንጋለው። ሁሉም እኮ ሴት እናት አለው። እሱ እህቱን እንደሚው ዲቻጭ ደግሞ እኔ ብቻ አደለም፣ ሁሉም ሴቶች ላይ ደረሰ። ጥሩ ነገር አልኩኝ። ማንም ሴት እኔ አንድ ኢትዮጵያ የባገኝ እራሱ ልፈራ ነው ማለት ነው። ላረዳው ነው እዚህ ሀገር። እኔ እዚህ ቤት እኔ የገባት አሁን አስር አመት እኔ ስንቱን ለማስታፈር እና ከሊቢያ የመጣውን ሰው ብስቅ፣ ጭራሽ ምናለ ከሊቢያ የመጣ ስደተኛ እየሻጎረች ስትባል ይህ አለ። እንዲ ያልኩት ቤቴን የማያቀል በእኔ ወረቀት ያላገኛለ እኔ በእኔ እጅ አልበላለ። የለም ፖለቲካ ብቻ ነው ያለያየ። እሱ ከ የመጀመሪያው አይደለም። እኔ ለሰው ሳዝ ገባሽ። እኔ ጂጂ የምታወቀው ሰው በመርዳት ነው። እኔ ጂጂ የምታወቀው ሀበሻ ቤት አበሻ ብቻ ይኔጀ የአራት የአምስት ምግብ ስከፍል ነው። እስከ ጠጡበት አብሬ ገልጬ ስከፍል ነው የምታወቀው

ማንም እንዲለወጥ ከመምከርና ማንም ስራ እጅ ይዞ ስራ ፈልጎ ከማስገባት ውጭ፣ የተቸገረ ከመርዳት ውጭ እኔ ጂጂ እንደዚህ አይነት ምን ሰው አልነበርኩኝ። እንዲህ አይነት ያደረገኝ ደግሞ የራሴ የሀገሬ ፖለቲካ ነው። እሱም መርዳት ካለብኝ ረድችዋል፣ በደንብ ረድችዋል። ግን መርዳቴ መጭበርበር የለብኝም። መጭበርበር ይሳቅ ደግሞ ከዚህ የበለጠ መጭበርበር የለብኝም። ራሴን አውጥቻል። ራሴን ሳውጣ ደግሞ ከተታረቅ ከተታረቅ በኋላ ይቅርታ